አሰላም አለይኩም ወረህመቱላሂ ወበረካቱ የቻናሊ ቤተሰቦች እንዴት ናቸው? ደህና ናቸው። ቪዲዮ ካጀባችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ እና መሻላ እና ፈኪያ ማርማር ሆኖ መተዋል ማለት ነው። መሻላ ተባረከላ፣ የእኔ ፍልቅልቅ የሚዲያው ድምቀት ጨረቃ፣ ማሻላ ተባረካላ። አሞና ፈኪያ ሲያምሩ እና እንዴት ናችሁ? የአሙና የፈኪ ወደእንሶች አሳድጓቸው፣ አሳድጓቸው። እኔንም እኛንም ሰብስክራይብ አድርጉኝ። የ የሐሙና የፈኪ ወዲዞች እኛ እኔንም ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። አዲስ ነኝ አለሁ ከሚዲያው። ግን ሰብስክራይብ ከፋ አይደለኝ አለ ከፋ እንደነርኩልኝ ሰብስክራይብ አድርጉልኝ እና ማሻአላህ አሙና ፈኪ አሙ ፍራንክ አረጋት ፈኪ የኔ ማር ስትቆጣ ደግሞ ስታምር ስታምር ማሻላ ተባረከላ ፍራንክ እየተደራረ ብሎ ማለት ነው ባይሰማል አሞ ፈኪያየን አታስቆጣት። እሺ አታስቆጣት፣ ሁልጊዜ ሁሌም ፍራንክ አታርጋት ማለት ነው። እና የቻናል የቤተሰቦች እንዴት ናቸው? የመዳም ቅመሞች እንዴት ናቸው? በተቻላችሁ አበረታቱ ማሮቼ፣ የስደት እህታችሁ ነኝ እና እንዴት ናቸው? ሀገራችንን ሰላም ያድርግልን ዝሮ መግቢያችነትና ኢትዮጵያ ሀገራችን ሰላም ያርግልን። በስደት ያለነው ደሞ አላህ ይጠብቅልን፣ ያረብ አላህ ይጠብቀና እና በሰላም ለሀገራችን ያብቃል። እና መሻላ ሙና ፈኪ ድምቀቶች፣ የሚዲያው ድምቀቶች ማሮች አሳድጓቸው፣ ውስ በአንድ እንዲሆኑ ደግሞ ተመኙላቸው ማለት ነው። አሳድጓቸው ማሻላ ሲመጡ እኮ ድምቅ ነው የሚያደርጉት። ድምቅ ማሻላ ተበረከላ ማሻላ። ደስ ሲሉ ሲመጡ፣ እኔ ሲቀሩ በቃ ይከፋይን። እንዲህ ባልሰራም እኮ ባይሆንልኝም ማለት ነው። ሲመጡ ደስ ነው የሚለኝ ሳያቸው ማለት ነው። ፈኪ አንቺ የጎጃም ንግስት ማሻላ፣ ተበረከላ የኔ ፍልቅልቅ ጎበዝ። ቁኙ ስሩ። ተበረታቷ አበረታቷቸው። ወላሂ አበረታቷቸው። በጣም ደስ ነው የምትለው። ወላሂ ፈኪያ መሻል አለ ይጠብቃት እና አሳድጓት። ፈኪያን አሙንም አሳድጉት። በአንድ ስለመጡልን በጣም ደስ ብሎናል ማለት ነው። እንኳን በአንድ መጡ የሰው ልጅ ፍቅር ጥሩ ነው። ወላ የሰው ደስታ የሚያስደስታቸው ማለት ነው። በጣም ነው ደስ የሚል። ወላ እኔ ፈኪና አሞ በአብረው ስለሰሩ በጣም ነው ደስ ያለኝ ማለት ነው እና አሳድጓቸው፣ እኛንም አሳድጉን ማለት ነው። እርስ በርሳችን እንተዳደግ። የመዳም ቅመሞች እስ እርስ በርሳችን ወላ አልፊያችኋል። ሁላችሁም ሰብስክራይብ ነው የማደርጋቸው። እናንተም ሰብስክራይብ አድርጉኝ አይከፈልበትም። እና ቅመሞችዬ፣ እንበረታታ። አበረታቱኝ አበረታቱኝ ማለት ነው። ፈኪሀን ማበረታቷት የፌኪሀ ወደ ወዲንሶች መሻላ ተፈልጋችሁ አትገኙም እኮ እንዴት የእሷ ክፋት እንዴት አድርጎ እንደሚያስከፋችሁ እኔ እኮ አያቸዋለሁ ማለት ነው። እንዲሁ አትገኙም ተፈልጋችሁ እኮ አትገኙም። የፈጊሀ ወዴንሶች ተፈልጋችሁ አትገኙም። እሷን ሲከፋት የምትከፉ፣ እሷን ደስ ሲላት የምትደሱ እህቶች አላህ ዕድሜ ጨምሮ ጨምሮ ይስጣችሁ ማሮች ማለት ነው። የሰው ደስታ የሚያስደስተው የሰው ደስታ የሚያስደስተው እና፣ በተረፈ አበዛውባችሁ መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።